ሰላም ኢትዮብ ዛሬ እንግዲህ የምንገኘው አዲሱ ፒኮክ የሚገኘው አንበሳ ግቢ ነው። ይህ አንበሳ ግቢ ድሮ እኛ በልጅነታችን ከምናውቀው ስድስት ኪሎ ከነበረው ምን የተለየ ነገሮችን ይዘዋል፣ ግቢውስ ምን ይመስላል የሚለው ላስጎበኛችሁ እዚህ ተገኝቻለሁ። እንግዲህ አብራችሁን ቆዩ አብረን ገና ስንገባ እንግዲህ የምናገኘው ይህንን ነው። እንደምትመለከቱት በሶፉ መር ዋሻ ቅርጽ ነው የተሰራው አንበሳ ግቢ እንግዲህ ይህንን ይመስላል። እስቲ ውስጥ ደግሞ እየገባን ያለውን ነገር አብረን እንጎብኝ። እንግዲህ እዚህ ውስጥ በመስታትና አንበሶች ምትመለከቱት ውስጥ አንበሶቹ እዛኛው ዋሻ አለ ተብሏል። ወደ ዋሻ ውስጥ ነው ያሉት። እዚያ ጋ ደግሞ ያለው ነገር አሳያቸዋለሁ። እንግዲህ እንደነገሩኝ ከሆነ ከስድስት ኪሎ ወደዚህ የመጣበት ዋናው ምክንያት እዛ ዋና ከተማ ስለሆነ አንበሶቹን ለማስቀመጥ አመቺ ስላልሆነ ከድሮ ከምናውቀው በልጅነታችን ጋር ጎበኘ ነው ይሄ በጣም በተሻሻለ መልኩ የተሰራ ነው። እንደምትመለከተው ከጀርባዬ እንደዋሻ ነገር ተሰርተዋል። በዚህ ውስጥ አንብሶቹ እንዳሉ የነገሩ ስ ዋሻ ውስጥ የሚገባና ደግሞ አንብሶቹን እናያለን። ሌሎች አሉ ዛጋም ሌሎች ሰዎች ይታገኛል። ስማቸውን አላውቀውም። ስትሄድ ና ቀረብ ብዬ ያሳያቸዋለሁ። ስማቸውን ኮሜንት ላይ ያስቀምጡልኝ። ዋሻው እየገባውኝ ይገኛለሁኝ። እንግዲህ ተመልካቾቼ የመግቢያው ዋጋ ጨምሯል። በፊት ሰላሳ ብር ነበረ፣ አሁን ላይ አምሳ ብር ነው። እንግዲህ ለመምጣት ካሰባችሁ ከዑራኤል ወደ አትላስ በሚወስደው መግባት ትችላላችሁ። እንዲሁም ደግሞ በዚህኛው አስፋልት ወደ ወሎ ሰፈር በኩል ያለ እዛ መታችሁ እንግዲህ የተለያዩ ከልጆቻችሁ ጋር ከና እራሳችሁንም መታችሁ ፈታ ማለት ትችላላችሁ እንግዲህ ስ ዋሻው ይህን ይመስላል እንግዲህ ወደ ዋሻው ገብተን ደግሞ ያለው ነገር ነ እንግዲህ እንደምታዩት ዋሻው ውስጥ ነው ያለ ነው አንበሶቹ ሰዎቹ ወደዚያ ውስጥ ለመመለስ ሊገለገሉ ዋሻው በጣም የሚያስፈራው ከጎንና ከጎን ወደዛ ስንጠቀሳያቸዋለው መስታወት ነው ያለው ከመስታወቱ ጀርባ አንበሶች ያሉትና የሚገርሙ ነው። አሪፍ አርጎ የሚሰሩት እንግዲህ። ቅድም እንዳሳየችው ልጆች አሉ በትምህርት ቤት መጡ፣ ከእነሱ ጋር ነው እየጎበኙ ያለው። ዚህ ወደዛ ጋር ሄድና ደግሞ ያለው ነገር ላሳያቸው። እንግዲህ መስታወት ያልኳቸው ይሄ ነው። በዚህ ውስጥ ነው ያሉት። አሁን አልወጡም መሰለኝ፣ ምንም ነገር የሚታይ ነገር የለም። እዚህ ውስጥ ነው መኖራቸው ግን እስካሁን አንበሶቹ ይወጣል ሰሩ የምታዩት ነው። ሰው ሰራሽ ዋሻ፣ የተሰራው ዋሻ ይሄን ይመስላል። ይገርም ነው እንግዲህ ድሮ አንበሳ ግቢ ያለው በብረት ውስጥ ነበር እንደዚህ ፍለፍ የምናያቸው። አሁን እንደዚህ ውስጡ ያለን ይመስል አዛው እንግዲህ አሁን ስላልወጡ ነው እንጂ ቢወጡ ኖሮ እዛው አብረናቸው ቆምን ያልንበት ስሜት የሚሰማ። ኦ አንድ አንበሳ አየሁኝ። ቆይ አዞሩ ላሳያችሁ። እንግዲህ አንድ አንበሳ እዚህ ጋር አገኘሁኝ በመከራ ፀሐይ ስለሆነ ተደብቃ ነው ስለኝ። ሴት ነች፣ እዚህ ጋር አለች። ታያችሁ እንደሆነ አላቅም። ሌሎቹም እንግዲህ ከወጡ ዞሩ ዞሩ እያል እንፈልጋለን ዋሻው እየወጡ ይሆን ያሉትን ዳር መታደግ ነው። አንበሶቹ እስካሁን አልወጡም። ቅድም ዙም አድርጌ ያሳዩቸው ሴት አንበሳ ብቻ ንቻለችው ይመስለኛል። ፀሐይ ስለሆነ መሰለኝ ያልወጡት። እንግዲህ ሌሎቹን እስክናየ ድረስ ከወጡ ልንሳየው አብረን እንጎበኛለን። ከአሁኑ ደግሞ ሌሎች ያሉትን እንስሳት እንጎበኛለን። እንግዲህ እዚህ ጋር ደግሞ ያለው መቼ እንደተመሰረተ የሚናገር ጽሁፍ ነው። እንደምታነቡት ይህ አዲስ ሱፐር ፕሮጀክት በከበታ አዲስ አበባ ከተማ አስተዳደር ምክትል ከንቲባ በወይዘሮ አዳነች አበበ ሰኔ 2013 ዓ.ም በይፋ ተመረቆ ተከፈተ ይላል። እንግዲህ በ2013 ነው የተመረቀው ማለት ነው። እንግዲህ ያው እዚህ ጋር እንደምታያቸው አሉ በስማ ሙል፣ እንዴት የሚያስፈራው የሚገርሙ እዚሁ ቅርብ አብሬያቸው የቆሙትን ያህል ስሜት ነው የሚሰማ። በመስታወት የተሸፈነ ስለሆነ እንደዚህ አይነት ስሜት እየተሰማ ያለው እኔ እየመጣ ነው ወይ እኔ እየመጡ ነው ስ ተጠናኩንኝ ሆን ስ አብረ እንዲ የጅብ አይነት ምስል ነው ያላችሁ ታውቃላችሁ፣ ጅብ ነው የሚመስሉት። እዚህ ጋም ደግሞ ኤኒት ትታየኛለች። ሄሌዋም እንግዲህ ድክ ድክ እያለች ነው እሷ በነጻነት እንደምታያት። በዚህኛው በኩል ደግሞ ስንመጣ እንግዲህ ከልጆች ጋር የምትመጡ ከሆነ ለልጆችም መጫወቻ ቦታ የሚሆን አለ፣ እንደ ሽክርክሪት፣ ዥዋዥዌ ምናምን የመሳሰሉ መጫወቻዎች አሉ በዚህ በኩል ወደዚህ በኩል ደግሞ ፓርክ ነው ያለው። በድሮ ጊዜ እንግዲህ የምታስታውሱ ከሆነ የተለያዩ ሰርጎች ምናምን እዚህ ፒኮክ ፓርክ ውስጥ ይካሄዱ ነበር እና እስቲ እነሱ ደግሞ ምን እንደሚመስሉ ቦታዎቹ ምን አይነት ምን አይነት እንደሆኑ ደግሞ እዛ ጋር ሂጅ ያሳያቸዋል። ዲህ ፓርኩ እንደምታዩት በፊት ላይ ሰርጎች፣ ቤቶች፣ ምርቃቶች፣ የተለያዩ ነገሮች ሲዘጋጁበት የነበሩ ተክሎች እነዚህ ናቸው። ከዚህ በተጨማሪ እንግዲህ ወደ ውጭ ላይ ደግሞ እዚህ ስትመጡ የምታገኙት የተለያዩ ካፍቴሪያዎች አሉ እና ሻይ ለማለት ከፈልጋችሁ ስትመጡ። እውነቱን ለመናገር ብዙ አንበሶችም አላየሁም። ቅድም እንዳልኳችሁ ወይ ፀሐይ ስለሆን ይሆናል ወይም ደግሞ አልቀውም ሊሆን ይችላል። ይሁን ብቻ ለማንኛውም ግን ቦታው ቁጭላችሁ ለማንበብ፣ ትንሽ ከራሳችሁ ጋርም ጊዜ ለማሳለፍ ከፈለጋችሁ አሪፍ ቦታ ነው። እንደምትመለከቱት ጫካ ነው። በዚህ በፊቴ ደግሞ እዚህ በኩል እንስሶቹ አሉ እዚህ ጋር እንደምትመለከቷቸው። እንግዲህ ዛሬ የአንበሳ ግቢ የነበረን ቆይታ ይህን ይመስላል። እንግዲህ እናንተም ድሮ ስድስት ኪሎ እያለ ስትጎበኙ የነበራችሁን ትዝታችሁን ኮሜንት ላይ አስፍሩልኝ። ይህን ቪዲዮ ከወደዳችሁት ላይክ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ ማስተላልፉልኝ። ኮሜንት ላይም ትዝታችሁን ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ቆዩ።